ውድ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን ሰላም ለእናንተ ይሁን። በዛሬው ቆይታችን በሶዶ አገረ ስብከት የተመረቀ የአጸደ ሕጻናት ትምህርት ቤት ልዩ ፕሮግራም ይዘንላችሁ መጥተናል። አብራችሁን ቆዩ። በኢትዮጵያ ካቶሊካዊት ቤተ ክርስቲያን በሶዶ አገረ ስብከት የሆቤቻ ልደታ ማርያም ያጸደ ህጻናት ትምህርት ቤት የካቲት 11 ቀን 2017 ዓ.ም ተመርቋል። ትምህርት ቤቱ በክቡር አባ ፍቃዱ ፋንታ መሪነት የተሰራ ሲሆን በዕለቱም የሶዶ አገረ ስብከት ጳጳስ ብፁሕ አቡነ ደጀኔ ሂደቶ ተገኝተው መርቀው ከፍተውታል። ትምህርት እውቀት የምናገኝበት ሂደት ነው። ትምህርት የወደፊትን ብሩህ ህይወት የሚከፍት ቁልፍ ሲሆን ሰዎች ወደ ትክክለኛው አቅማቸው እንዲደርሱና የማኅበረሰቡን እንዲሁም የሀገርን እድገት ከፍ እንዲያደርጉ ይረዳል። ትምህርት በሰዎች የዕለት ተዕለት ሕይወት እድገቶችን መለኪያም ነው። የሉቃስ ወንጌል ምዕራፍ ሁለት ቁጥር 52 ላይ ኢየሱስም በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት አደገ ይላል። ይህ ዩኔስኮ ትምህርት አራት ምሶሶች ከሚላቸው ጋር ተመሳሳይ ነው። አካላዊ እድገት፣ ይህ ስራን ተግባርን ልዩ ልዩ ዕደ ጥበባትንና እንቅስቃሴዎችን የሚመለከት ነው። የአእምሮ እድገት ክፉን ከደግ ብርሃኑን ከጨለማ እሳቱን ከውሃ የመለየት ሂደት ነው። አእምሮ የማወቁ ትርጉም ዓለምንና በዙሪያዋ ያሉትን እውነታዎች የመለየት እድገት ነው። አእምሮ የሚታይንና የማይታይን የሚጨበጥንና ምናባዊውን ሁሉ በተወሳሰበ መንገድ እየለየ ያድጋል። ማህበራዊ ግንኙነት ከሌሎች ጋር አብሮ መኖር የምንማረውና የምናሳድገው ነው። ሰው ማህበራዊ እንስሳ ነው እንደሚባለው አብሮ መኖር መርሆች ስላሉት፣ ማህበረሰቦች ባህልንና ሕግን ስለሰሩ ቅቡል የሆኑ የጋራ እሴቶችን ማሳደጊያም ነው። መንፈሳዊ እድገት ሰው ፈጣሪውን ይፈልጋል። መንፈሳዊ የሆነውን የማንነቱ ክፍል እድገት ያስፈልገዋል። በሆብቻ ትምህርት ቤት ባለመኖሩ የአካባቢው ማህበረሰብ ልጆቹን ረጅም ርቀት በመላክ ያስተምር ነበር። የሆብቻ ልደታ ማርያም አጸደ ሕጻናት ትምህርት ቤት ልጆችን ከእንግልትና ከአደጋ ይታደጋል። ልጆች የመማርና እውቀትን የማግኘት መብት አላቸው። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ከምትሰራቸው በርካታ ማህበራዊ የልማት ስራዎች ውስጥ ትምህርት ዋነኛው ነው። የሶዶ ሀገረ ስብከት ጳጳስ ብፁዕ አቡነ ደጀኒ ሂደቶ በምረቃው እንዲህ ሲሉ ተናግረዋል። ካቶሊክ ቤተ ክርስቲያን የወንጌል ስርጭት በሚያካሄድበት ቦታ ሁሉ እንደ አቅማችን በፈቀደ መሰረት ለህዝብ ጥቅም የሚሆን ነገር ሁሉ ይሰራል እና እዚህ ቦታ አጋጣሚ ካሉት ወረዳዎች ወደ ኋላ የቀረበት አካባቢ ነው። ግን አሁን ክቡር አባ ፈቃዱ እዚህ አካባቢ ይህንን ስራ ቅርብ ጊዜ ነው የጀመሩት። እኔ በጣም ደስ ብሎኛል። ከዚህ በፊትም መጥቼ አይቻለሁ። እዚህ በርካታ ህፃናት እዚህ ሲማሩ የነሱ የወደፊት ህይወት እጣ ፋንታ በትምህርት ነው የሚወስነው። ስለዚህ እንግዲህ እዚህ ቦታ ላይ ህጻናት እንዲሳይ የመማር አጋጣሚ እድሉ ሲያገኙ በጣም ነው ውጽ የተደሰተው። እኔም በጣም ደስ ብሎኛል። በምረቃው ስነ ሥርዓት ካህናት፣ ገዳማውያን፣ የትምህርት ቤቱ መምህራንና የሆቤቻ አካባቢ ነዋሪዎች የተገኙ ሲሆን ካለፉት ስድስት ዓመታት ጀምሮ ትምህርት ቤቱ ተሰርቶ እስከሚጠናቀቅ የነበረውን ሂደት ክቡር አባ ፈቃዱ እንዲህ ሲሉ ነግረውናል። ትምህርት ቤት ማለት ሁለ ገብ ነው። የሁሉ ቤት አንድ ትምህርት ቤት ተቋ ማለት ሁሉም ቤት የሚያንኳኳ ትምህርት ደግሞ ለሁሉ ነገር መሰረት ስለሆነ የብስግናም መሰረት የሁሉ ነገር ይድገት ትምህርት መሰረት ስለሆነ ይህንን ትምህርት ቤት ልገነባ ያነሳሳኝ መጀመሪያ እኔ ያደኩበት ብዙ ትምህርት ቤት ስድስት ሰዓት ሙሉ ተጉዘን የምንማርበት አካባቢ ስለተወለድኩ ዛሬስ ደግሞ ይህንን ኦፖርቹኒቲ አገኝቼ ተማሪዎች ሩቅ ቦታ ሳይሄዱ በቅርብ ቦታ መማር እንዳለባቸው ብዬ በዚህ ምክንያት ነው ይህን ትምህርት ቤት ለመስራት የቻልኩት። ግሪካዊው የሂሳብ ሊቅና ፈላስፋ ፕሌቶ በአንድ ወቅት ስለ ትምህርት ሲናገር የትምህርት ዋናው ተግባር አንድን ሰው በትኩረትና ምክንያታዊ በሆነ መንገድ ማሰብ እንዲችል ማድረግ ነው። የተማረ አቅምንና ምሉእ ምግባር መፍጠር ትክክለኛ የትምህርት ግብ ነው ብሏል። በምረቃ ውለት ብፁዕ አቡነ ደጀኔ አቡነ ደጀኔ ሂዶቶ እንዲህ ሲሉ መልእክታቸውን አስተላልፈዋል። የትምህርት ጥቅም ሰው ገብቶታል። ትምህርት ቤት ልጆቹን ላኩ ሳይሆን የሚለው እነኚህ ልጆች ጥሩ እንክብካቤ ያስፈልጋቸዋል። እዚህ ትምህርት ቤት መልአክ ብቻ ሳይሆን እያንዳንዱ ወላጅ ህፃኑን ጥሩ አቅጣጫ ጥሩ መንገድን በስነ ምግባር የተገነባ ሕፃን እንዲሆን ቤተሰብ ክትትል ያስፈልጋል፣ የመምህራን ያስፈልጋል፣ የካህናት እንደዚሁ የቅርበት ክትትል ያስፈልጋልና ይህ አደራ አለባችሁና ይህን ተከታተሉ ለማለት ፈልጋለሁ። በምረቃው ስነ ስርዓት ክቡር አባ ፍቃዱ ፋንታ ትምህርት የብልጽግናና የእድገት ሁሉ መሰረት በመሆኑ ትምህርት ቤቱን በአግባቡ እንድትይዙ ለመምህራንና በዛሬው ዕለት እዚህ ለተገኙ ሁሉ አደራላለው፣ በማለት መልእክታቸውን አስተላልፈው ትምህርት ቤቱን ሰርቶ ለማጠናቀቅ የገጠማቸውን ተግዳሮት እንዲህ ተናግረዋል። ቦታ ለማግኘት ብዙ ጥረት ነው ያደረግኩት። እንግዲህ በዚህ ጊዜ 20 ሺ ካሬ ሜትር ማገኘት ቀላል አልነበረም። እልህ አስጨራሽ ነበረ። ከወረዳም ጋር ከትምህርት ሚኒስትርም ጋር ብዙ ምክክር ነበረኝ። ከቤተሰቦችም ጋር እንደዚሁ ምክክር ነበረኝ። ይህንን ቦታ ለማገኘት ብዙ ጥረት ነው ያደረኩት እና መጨረሻ ላይ ይህንን ቦታ ማገኘት የቻልኩት በሊዝ መጨረሻ መጀመሪያ የልጅ መነሻ ዋጋ ከፍዬ 160 ሺህ ብር ከፍዬ አንድ ካሬ በ80 ብር አንድ ሚሊዮን 600 ሺህ ብር ተገምቶ በመጀመሪያ ዋጋ በመነሻ ዋጋ አንድ ካሬ በ80 ብር ተደምሮ ይህን ቦታ 160 ሺህ ብር ከፍዬ ለቤተ ክርስቲያን አገልግሎት እንዲውል ይህን ቦታ ነው ያገኘትና ከዛ በፊት እንግዲህ እግዚአብሔር የተመሰገነ ይሁን። ይህን ቦታ ለማገኘት ጥረት ያደረጉት ከእኔ ጋር ብዙ አካላቶች አሉ። ብዙ ሰዎች ስላሉ እነሱንም ባሉበት ቦታ ላይ በጣም ላመሰግናቸው እወዳለሁኝ። አነጋገርናቸው፣ የአካባቢው ነዋሪዎች ምእምናንና ወላጆች እንዲህ ሲሉ ስሜታቸውን ገልጸዋል። ወላጆቹ ትምህርት ቤት በፊት እዚህ አካባቢ እንደዚህ አይነት ውበት የለም ነበረ። ጌታ ይመስገን። አሁን በዚህ በድርጅቱ ምክንያት በዚጋበር መካከል ጣልቃ ገብቶኝ በጣም ጥሩ ትምህርት ቤት ተሰራ ብለን ሁሉንም ደስ አለ። ሁሉም ደስ ይላሉ። ሁሉ በሰዎች ሁሉ ልጆች ሲማሩ እኛ እንደምንማር እንወዳለን። ራሳችን ያው ሌሎችም ለወደፊት ለልጆቻችን ብለን ብዙ ተስፋ አድርገን ነው አለ። ልጆቹ ትንሽ ትምህርት ቤት ትንሽ ስለምረቅ ትንሽ ጠና ስል ነው የምናስተምረው። አሁን ግን በሕፃነት ትምህርት በዚህ በአካባቢው ትምህርት ቤት ስለተከፈተ ደስታችን አልቻለንም። እኔ በጣም በጣም ደስታ ተሰምቶኛል። እንዳልኩት እኔ የኔ የዱሮ ይሄን እያስታወሰኝ ነው። እኔ ትምህርት ቤት ሲጀምር እንደዚሁ በዚህ አይነት ገጠር ላይ ነው ሲስተሮች መጥቶ እኛን ትምህርት ቤት የተቀበሉንና ያስተማሩን እሱ እራሱ ትዛለኝና እውነት ለመናገር ይሄ መሰረት የመጀመሪያ መሰረት ነው ለእነዚህ ህጻናት። እነኚህ ህጻናት ትምህርት ቤት ዛሬ መመረቁ ደስታችን ይሰማናል፣ እንደ አካባቢ ተወላጅ። ሌላኛው ደግሞ ለዚህ ደግሞ አስተዋጽኦ ያደረጉኝ የአካባቢ ማህበረሰብም፣ መንግስትም፣ ካቶሊካዊ ቤተ ክርስቲያንም እጅግ አድርጌ አመሰግናለሁ። ከዛ ውጭ ለአካባቢ አሁን እየሰጡ ያሉ አገልግሎቶች እጅግ በጣም የተሻለ ነው በህዝብ ዘንድ ያለው ተቀባይነት። ሌላኛው አጠቃላይ ከ120 በላይ ህፃናት እዚህ መማሩ እጅግ በጣም ለሆቤቻ አካባቢውና አዲሱ ወረዳው ምቹ ሁኔታ ከመፍጠር አኳያ እጅግ በጣም ደስ ብሎ ነው። ውድ ተመልካቾቻችን በኢትዮጵያ ካቶሊካዊት ቤተ ክርስቲያን በሶዶ ሀገረ ስብከት የሆቤቻ ልደታ ማርያም ያጸደ ህጻናት ትምህርት ቤት የምረቃ ፕሮግራም የተመለከታችሁትን ይመስል ነበር። እስከ ፕሮግራማችን ፍጻሜ አብራችሁን ስለ ቆያችሁ እናመሰግናለን። ሰላም